በኢትዮጵያ የሙዚቃ ታሪክ በሙዚቃ ስራ ድምፃዊት ኩኩ ሰብስቤን እጅግ ተወዳጅ ያሰኟትን የሀገር፣ የፍቅር የትዝታ የውበት ሙዚቃዎቿን ስታደርስ ቆይታለች። በናፍቆት ነው የከሰው እኔም ብላው መቸተው አንተ ሲያስብ ነው የሚኖረው ልቤ ለማረፍ ያልታደረ ዛሬም ያልደከማት ሙዚቃን ስትገልጽ በደሜ ነው ያለው ትላለች። የቀደመውን ያዘፋፈን ስልት የሀገራችንን የሙዚቃ አሰራርን ጭምር ከዛሬ ቀጥለው የዘመን ድልድይ ሆናለች። ድሮ አልበም ሲሰራ እንግዲህ ስቱዲዮ የለም። ግን ድምጻችን በእውነት አደለም የተገራ ድምጽ ነው የሁሉም ዘፋኝ በእኔ ዘመን የነበሩ ዘፋኞች በሙሉ ሁሉ፣ ምክንያቱም አንዴ ሲቀዳ ስህተት ከመጣ መጨረሻው ድረስ ደርሰን አያልፍም መልሱ ይባላል። ከጀምሮ እስኪጨርስ እንደገና ትዘፍናለህ፣ እንደገና ትዘፍናለህ። ሁሌ ፕራክቲስ ከማድረግ እኛ ሰለቸን እንጂ በዛን ዘመን ለዛሬ ጊዜ ጠቀመን። ቢኮዝ እያንዳንዱ ዘፋኝ የተቃኘነው ድምጹ በኛ ጊዜ ያለ ዘፈን ይሄ፣ በስቱዲዮ ታግዞ እንደዚህ እዚጋ ግባ፣ እዚጋ ቁረጥልኝ የለም በእውነተኛ ድምፅህ ነው። ጥሩ ዘፋኝ ካልሆነም ስቴጃቸው ላይ ወጣም ሩሃ ባንድ በመጀመሪያ ደረጃ ጥሩ ድምፃዊ መሆን አለ ብዛ ብቁ ካልሆን አያስገቡም። የዛሬ ጊዜ ደግሞ ደስ የሚለኝ ስሜት ለስሜታቸው ደግሞ የሚዘፍኑ ዘፋኞች አርት እንደሱ መሆን አለበት። ሁሉንም ማካተት አለበት። ከውበትህ፣ ካነጋገርህ፣ ከድምፅህ የግድ ድምፃዊ ብቻ ሳይሆን ስታይል ያለው ዘፋኝ ለማለት ነው የፈለግኩት። በስታይልም የሚመጡ ዘፋኞች ደስ ይለኛል። ጀኔሬሽን ደግሞ በዚህ ስለመጣና ይሄንን እድል ስለተሰጣቸው፣ በእኛ ጊዜ የለም ድምፃዊ ካልሆንክ ዋጋ የለም። ያኔ ከአይቤክስ፣ ዋሊያስ፣ ሮሃ ባንዶች ጋር በተለያዩ ጊዜያት ተወዳጅ የሆኑ ሙዚቃዎችን የሰራችባቸው ናቸው። እንግዳይነሽ፣ ፍቅር በረታብኝ፣ ኢትዮጵያ የመሳሰሉትን ነጠላና አልበም የሆኑ ሙዚቃዎቿ ዛሬም የማይጠገቡ ናቸው። የደጃዝማች ሰብስቤ ልጅ ዘፋኝ ሆነች ተብሎ ጉድ ቢባልም የመጨረሻ ያለችውን አልበሟን በአባቷ መጠሪያ ደጃዝማች ስትል ዳግም ልታስደምመን እየመጣው ነው ብላለች። ሰላም፣ በመላው ዓለም የምትገኙ ኢትዮጵያውያን ደጃዝማች የተሰኘውን ስምንተኛ አዲስ አልበም ወደ እናንተ ለማድረስ ዝግጅት። ፍቅርን በምን መልኩ ለመግለጽ ስለፈለግ ይሆናል ቴዲ ያንን ያለው ስልጣን አለው ፍቅር ለማለት ነው። ደጃዝማች የተባለው አጋጣሚ የሆኑ ደግሞ አባቴም ደጃዝማች ስለሆነ መታሰቢያ ይሆናለኝ። ለኔ የተለየ ነገር አለው ብዬ የምለው በክራር ብቻ በባዶ የተጫወትኩት ዘፈን ይሆናል እንግዲህ ለየት ያለው እንጂ፣ ሌላው ሞሮሌስ ውበቱን ይዘው የተለያየ አይነት ሪዝም ያለው ዘፈኖች ነው የዘፈንኩት። ወለላተዋት የሚል ዘፈን አለ። ቴዲ መኮንን ነው የሰራው። ኢትዮጵያ አልበም ላይ ይገኛል። እሱን እንደገና ቴዲ ሪአረንጅ አድርጎታል። በኪቦርድ ትራክ ነው የሰራው፣ ግን ለማስታወሻ ያህል ከድሮቹ እንዳይቀር ብዬ እሱን አካትቻለሁ። አስራ ሁለት ዘፈኖች ናቸው ያሉት። የአልበሙ አስራ አንዱ ዘፈን በሙዚቃ የተቀነባበረ ሲሆን አስራ ሁለተኛው ዘፈን በክራር ብቻ ነው። ኩኩዬ እንዳለችው ቅድም የድሮውን ስሜት ለማምጣት ወይንም ራሱን የቻለ አዲስ ውበት ስላለው አዲስ ነገር ስላለው ቴዲ ከዘፈኖች ሁሉ የሚወደው ከደጃዝማች ሌላ ደግሞ እቺ የክራሯን ዘፈን በጣም ነው የሚወዳት እሱ። እኔ ግን በእውነት ሁሉንም ነው የምወዳቸው፣ ከልቤም ነው። ደግሞ ደጃዝማች ራሱ ኃይል ያለው ጉልበት ያለው ዘፈን ነው። በእኔ ሐሳብ ይሄ ነው፣ በአልበም ደረጃ አልሰራም ስለሚያደክም እንዳልኳቸው ነው ቅድም፣ ነገር እንዳልደገም ሁለት ሶስት ዘፈን የሆኑትን ዘፈኖች ዘፍናለሁ። ወይ ቶክ ሾው ይሆናል፣ ሲኒማ ሊሆን ይችላል። እሱን ላውቅ አልችልም። ገና ነኝ፣ አላውቅም። አሁን ገና ዘፈኔን ማጣጣም ላይ ነኝ። እስቲ እና በዚህም ላይ እንዳትረሱ። እንግዲህ እድሜም አለ እና ድካምም አለ። እንደውም ጎበሰኝ፣ እስካሁን ድረስ እኖረ ያለሁ ከዚህ በኋላ ደግሞ ብርታቱንና አቅሙን ከሰጠኝ ድምፅ እስካለ ድረስ ዘፈን ከባድ ነው፣ ወዳጆች በጣም ህይወት ውስጥ የሚገባ በደም ስር የሚገባ ነገር ነው። በጣም ስሜት አለው፣ እና በቃ ሲለኝ ራሱ ነፍስ ይነግርሃል። የሙዚቃ ሰው ነፍሱ ይነግረዋል ሲበቃው ማይክሮፎን አይንሰቅላለሁ እንደ ጫማ ደጃዝማች የተሰኘውን የአልበም ስምንቱን ዘፈን ቴዲ አፍሮ ነው ግጥምና ዜማ። ከስምንቱ ዘፈኖች ደግሞ ሶስት ዘፈኖች ግጥማቸው ያለቃ አልነበረምና እነሱን ደግሞ መሰለ ጌታሁንና ታላቁ ገጣሚ ይልማ ገብረአብ ተሳትፈውበታል። አንድ ዘፈን ሞገስ ተካ ግጥምና ዜማ። አንድ ዘፈን ደግሞ ነፍሱን ይማርና በቅርብ በሕይወት ያጣ ነው መሰለ አስማማው ግጥምና ዜማ። አንድ ዘፈን የእሱ አለ። አንድ ዘፈን ናትናኤል ግርማቸውና ምስክር አወል አንድ ላይ እየሰሩት አለ። አንድ ዘፈን ደግሞ እነ ፍሬዘር አበበ ወርቅ የጻፈው አለ። በአሬንጅመንቱ ዘጠኙን ዘፈኖች እኔ ነኝ ያቀናበርኳቸው። ሁለት ዘፈን ማሩ አለማየው ይባላል ማርቨን ሁለት ዘፈን እሱን የሰራው። አንድ ዘፈን ታምሮ አማረ የሰራው ዘፈን አለ። ይኸው ነው። በአሬንጅመንቱ በላይቭ መሳሪያ ብዙ ላይፍ መሳሪያ ነው የገባው። እነ ያሬድ ተፈራ፣ ዘሪውን በለጠ፣ ግሩም መዝሙር፣ ጆኒ አክሊሉ፣ እነ ሳሙኤል አሰፋ፣ ስብዓት እንዳለ፣ በረከት ተስፋዝጊ፣ ቤኪን እነዚህ ተሳትፈውበታል በጊታር በሳክስፎን በተለያየ ላይቭ መሳሪያ እና ማስተሪንጉን ደግሞ ኪሩቤል ተስፋዬ ቆንጆ አድርገው ነው የሰራው ሚክሲንጉን ነኝ የሰራሁት ሁሉንም ዘፈኖች ሁሉንም ዘፈን ማስተሪንግ ደግሞ የሰራው ኪሩቤል ነው ሄድ አፍሮን አመሰግናለሁ። ቀጥሎ ደግሞ ለዚህ ላበቁኝ በተለይ ዳዊት ሰለሞን በፕሮዳክሽን በማኔጅመንት፣ እንደዚሁም መላኩን ላመሰግን እጅግ በጣም ወዳለሁ። በጣም ካለነሱ ይሄ ስራ እዚህ አይደርስም ነበር። በናፍቆት ነው የተሳቡ እኔም በላው የድምፃይት አይት ኩኩ ሰብስቤ አልበም አርብ ሚያዝያ 24 በድምፃዊቷ የዩቲዩብ ቻናል እንዲሁም በሁሉም የዲጂታል መተግበሪያዎች ወደ አድማጮች እንደሚደርስ በሃርመኒ ሆቴል በተዘጋጀው ጋዜጣዊ መግለጫም ተነግሯል። የተገኛችሁት ሁሉ በሙሉ መቼም አክብራችሁን ስለመጣችሁ እናመሰግናለን። እንዳልኩት አድማጭ ጆሮ ገብቶ እናንተም ወዳችሁት በደስታ እንድትሰሙልኝ እንድትወዱልኝ ምኞቴ ነው። በጣም ነው ማመሰግነው ዛሬ የሚዞኛ